ሰላም 18 ቀን የህፃናት ሌሊት ሲምፓሴ ተመዘገባችሁ ስም ጽፍ ስራችሁ መቶላችኋል። ስም ጽፍ ስራችሁ እየያዛችሁ የሚያስፈልጋችሁን እዚጋ ሶስት ኮፒ ፎቶ አራት መቶ ሀምሳ ሪያ ሌሊት ሲምፓሴ ያው እዚጋ መስፈርት አስቀምጧል። ይህን የሚጻችሁ አገልግሎት መውሰድ ትችላላችሁ። ማለት የሚከብድም አላ ያገዛችሁ እንግዲህ የሚያሳየን መስራች ልብስ ናችሁ። ቀጣይ አላህ ያሳካላችሁ። ከመመለስ አላህ ያውጣችሁ። ከእንግልት አላህ ያውጣችሁ። ተሳክቶላችሁ ብትመለሱ አላህ ያደርጋችሁ። ማንበብ የማትችሉ ልጆች ካላችሁ ደግሞ ኮሜንት ላይ አስቀምጡልኝ፣ ስማችሁን አነብላችኋለሁ፣ እነግራችኋለሁ ካለ